በእኔ በኩል ግን የመጨረሻ ለሌሎቹ ልልቀቅ፣ የኔ መጨረሻው ሀሳብ አስቼንም ቅድም የጠራውበት ምክንያት ቡክ ኦፍ ኮንኮርድን አሁን እንደጀመረው ልክ ገድልን ሲያደርግ እንደነበረው ማድረግ አይችልም። ቀዩን ነው እየረገጠ ያለው። ይሄ ታች ድረስ ቀውስ ይፈጥራል። አምቴሊንግ ትሩስ ስለ ህፃናት ጥምቀት ያልሆነ ነገር ተናግሮ ነው በነበርንበት ህብረት ጅቡቲ ከህብረቱ ራሳችንን ያወጣ ነው። ግለሰባዊ ትችት የፈለገውን እንትን ይበለን። ቡክ ኦፍ ኮንኮርድ ላይ ግን ገድል ላይ ሲያደርግ እንደነበረው አደርጋለሁ ካለ ግን ቀዩን እየተጫነ ነው ከባድ ነገር ነው እያደረገ ያለው ሁላችንም እንደምናውቀው ፕሮቴስታንት አንድ ጃንጥላ ነው በውስጡ ደግሞ የተለያየ የአስተምህሮት ልዩነቶች አሉ ይህንን አንደርስታንድ እናደርጋለን ከሌሎች ቤተ እምነቶች ላይ ለሚኖረን ውይይት በእኛ ውስጥ ያለው መለያየት የተለያዩ በአንዳንድ አስተምሮች ላይ የተለያዩ ኮንሰፕቶች መነሳታቸው ከሌሎች ቤተ እምነቶች ጋር ለሚኖረን ውይይት ጥሩ ስለማይሆን በጎንዮሽ ያለንን እንትን እንተው ነው እየተባለ ያለው። ኦኬ፣ ያንን ለመተው ምንድን ነው ማድረግ ያለብን? በመጀመሪያ ደረጃ ወንድማችን ኤርሚያስን እናንተ በምትግባቡት ወይም ደግሞ እሱ በሚፈራ ወይም ሊረዳው በሚችል መንገድ አስረዱት። እንደዛ ካልሆነ ከፔንቴኮስታል ጋር ሉትራን የሚያለያዩን ሌሎች ትምህርቶችም አሉ። እነሱን ትምህርቶችም ደግሞ እንደዚሁ አንስተን ብንማማር የበለጠ ደግሞ እንትኑ ልዩነቱ ጋፑ እየሰፋ ይመጣ። አሁን ቢ ፕሮብሌሙ መሰለ። እዚህ ጋር እናንተ ቴዎሎጂ የተማራችሁ ናችሁ፣ በጣም እውቀት አላችሁ። እዚህ ጋር እናንተ ቴዎሎጂካል ዲቤት ታረጋላችሁ ከታሪክም ከባይብልም ከምንም፣ እዛ ጋር ደግሞ እሱ ይሳደባል፣ ሊትራሊ ሰዎችን ካራክተር አሳስኔት ያደርጋል። ስለዚህ ሌላኛው ወገን በሁለት ስለት እየታረደ ነው ማለት ነው። እና ይህንን ፌር መሆን አለብን በእውነት ሊሆን ይችላል። ኦኬ፣ ያጠቃው እኔን አንድ ግለሰብ አይደለም፣ ትምህርቴን ነው ያጠቃው፣ ተቋሜን ነው ያጠቃው ከተባለ አንደኛ ትምህርቱን ዲፌንድ ማድረግ ይቻላል፣ እሱ ያነሳውን ትምህርት ልክ ኦርቶዶክሶች ቤት እየከፈቱ እንደሚያደርጉት ገድል ላይ አንስቶ የሆነ ነገር የሚይዙት መልስ እንደሚሰጡት የሆነ ነገር ላይ እንደሚናገርኛ ስናነሳ ቤት ከፍተው መልስ እንደሚሰጡት መልስ መስጠት ይቻላል። ችግሩ ከመካነ ኢየሱስ እና ከሉትራን አስተምሮ ጋር ከሆነ በትምህርቱ ላይ ውይይት ማድረግ እንችላለን፣ ዲቤት መግባት እንችላለን። በትምህርቱን በተመለከተ፣ ግን ፐርሰናል የሆነ ችግር ከሆነ ያንን ለምንድን ነው የማይፈታው? ሶሻል ሚዲያ አይመጣም። ቲክቶክ ላይ ዲቤት በመጥራትም አይመጣም እነሱ የሄዱበትም ደሴም መንገድ በመሄድም አይመጣም የሚል ነው የኔ አቋም። ኦኬ ስለዚህ ተውት ነው ተውት ሙሌ ትነግራቸዋለህ እንዳሉ መሬት ላይ ይውረድና፣ ትራዲሽኑን የማያቅ ክላሲካል ፕሮቴስታንቲዝምን ምን እንደሆነ የማያቅ አካል እየመጣ ጠብ እየጫረ ነው ያለው። ኦኬ ቦምብሼል እየጣለ ነው ያለው ያ ነገር ግን እዚሁ ሚዲያ ላይ መልስ ሊሰጥ የሚችል ነገር አይደለም። ማንንም እያነሳም ይሳደብ አካል ጋር ነው የገጠም ነው ኦኬ፣ ሉተርን እያነሳ የሚሳደብ፣ ካልቪንን እያነሳ የሚሳደብ፣ ዝዊንግልን እያነሳ የሚሳደብ ማናቸውንም ጉዳይ አይደለም ከሚል አካል ጋር ነው እያወራን ያለ ነው። ስለዚህ ለዚህ ሶሉሽን ሊሆን የሚችለው ኢቨን ውይይትም አይደለም። ለውይይት እኮ ለውይይት የሚያቅ ሰው ጋር ነው የምትወያዩት አይደለም። ነው እንደዚህ ተቀምጧል እሱ ነገር። ኦኬ፣ ፌርሊ ልመለከተው እችላለሁ ብሎ ከሚያስብ ሰው ጋር ነው ሊሆን የሚችለው፣ ግን አይደለም ስላልሆነ ያኛው እየሰደበ ስለመጣ የሆኑ የሆኑ ነገሮችን ትሪገር ማድረግ በምንም ታምር መፍትሄ ሊሆን አይችልም። የስ ያማል፣ ዳስ ማይ ፖይንት። አይደለ ያማል፣ ነርቭ አይነካ አልልም። እኔ ስቀጠቀጥ ነበረ ላስቱ ጊርስ ማለት ነው። አማን ኢሻ አማን ኢሻ። አሁን ግን፣ አሁን ያንተ ሀሳብ ስሰማው በውይይት ልንፈተው አንችልም ማለት ነው። እንግዲህ ጸባዩን እናንተ በደንብ ታውቃላችሁ። በውይይት የሚያምን ሰው ጋር ስታወራ ነው የምትፈታው። ቭ ውይይት ምን እንደሆነ ማክ ሰው ጋር እንዴት ታወራለ? ኤክስፐሪመንት እኮ ነኝ እኔ እኔ ላይ ተሞክሯል። በግል ነው የተሰደብኩት። ከዛ በኋላ ወደ ጉባኤ ወረደ። ወደ መጋቢዬ ፐርሰናል ወረደ። ኦኬ ደን ሪፎርመር አባቶቻችን ተሰደቡ በማን አያገባኝም በሚሉ አካላት ማለት ነው። አያገባኝም የራሳቸው ጉዳይ ይተከሉ ይዘቅዘቁ በሚል ስለዚህ፣ እነዚህ ጋር ፈርዘር ዲስከሽን የቱ ጋር ነው የሚመጣው? የለም። ስለዚህ ዘ ኦንሊ ፖይንት ምንድን ነው? እነሱን መገዘት የሚችሉ አካላት ጋር ወርደን እናውራ ኦኬ፣ እንጂ በምንም ተአምር መልስ ሊሆን አይችልም። ፕሬስቢቴሪያን ከአንግሊካን ጋር እንዴት ማውራት እንዳለበት ያውቃል። አሁን ግን ኢቨን ፋንዳሜንታልስ ኦፍ ፔንቴኮስታሊዝም ምን እንደሆነ በማያውቁ አካላት ሌሎች እየተሰደቡ ከ አፍ እስከ ገደፍ እየተሰደቡ ነው ያሉት፣ እየተጠለጠሉ ነው ያሉት። ይሄ አካሄዱ ካልሆነ ፕሊስ አስተካክሉልን ብለን ወደ ነዛ ነው ሚሄድ ያለብን። ከነሱ የሚያልፍ ከሆነ እስቲል በቃ መቶ ነው። ሌላ ምንም እኔ ላይ ተደርጓል፣ ትራዲሽን ላይ ተደርጓል፣ መጋቤ ተሰድበዋል፣ ጉባኤ ተሰድቧል፣ ትምህርቶች አጋንንት ተብለዋል። ከአንዱ አሁን እናንተ ላይ ዱላው እያረፈ ካለበት አካል ዩሲ እናምጣ። በቃ መሬት ላይ እናምጣውና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መሄድ ባለባት መንገድ ትሄድና እነዚህ እዚህ ጋር እየበጠበጡ ያለው አካላትን ሃይ የሚል አካል ካለ ታስቁም።